አለን፣ እንዴት ነው ቆይታ? ዛሬ የእናቶች ቀን ነው እና እንኳን አደረሰች ልልሽ እኮ ነው። ከስራ ገና እየወጣኝ ነው። ሰላም ነው አለን። እንዴት ነው ውሎ? አሪፍ ነው። ጥሩ ነው። በጣም ቀጥታ ነው የደወልኩልሽ ዛሬ ያው እንትኑን በተመለከተ፣ በዓሉን በተመለከተ ሚን ሚን እንዴ ነበር ውሎ? አሪፍ የት ሆነች? ነቤት ሆነች ነው እን እና ምን አዲስ ነገር አለ? እኮ እኔ ምልሽ፣ የሆነ ጥያቄ ልጠይቅሽ። በእናትሽ ምን ባረግልሽ ነው በጣም ደስ የሚልሽ? እኔ ሰላም ነኝ። እኔ ደውላለሁ። ከዛ በተረፈ ከዛ በተረፈ እና እ አመሰግናለሁ። ችግር የለውም። ትናንት ልካልኛለች እዛ ቤተክርስቲያን እየሄዳችሁ የተነሳችሁት

እኔም እዛ ብሆን ዛሬ ይገዛልሽ ነበር የሆነ ነገር። እሺ፣ ችግር የለው። በኋላ በቪዲዮ እናወራለን።

እኔ ግን እንደዛ አእምሮ ባል እያላችሁ እያላችሁ እያሽኮረመማችሁ በሰላም ነው እና ፋሚሊ እና